የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው አበይት በዓላት የመስቀል ደመራ በዓል ይጠቀሳል። በዓሉ የኢየሱስ ክርስቶስ ግማደ መስቀል ለብዙ ዓመታት ተቀብሮ ከነበረበት በንግስትሌን አማካኝነት የተገኘበት ስለመሆኑ የእምነቱ አስተምሮ ያስረዳል። ትርጉሙ፣ ደመራ ማለት አንድነት ማለት ነው። የእጽዋቶች የችቦዎች መደመር አንድ መሆን ማለት ነው። ደመራ ማለት አንድነት ማለት ነው የሚያሳየው እና እጽዋት አንድ ላይ ተሰብስበው ችቦዎች አንድ ላይ ሆኖ ሲቃጠሉ ጢሱ ሲጤስ የዚያ ጢስ ወደ ላይ ከወጣ በኋላ ተመልሶ መጥቶ መስቀሉ ካለበት ተራራ ላይ አለፈ ነው የሚለው። እንግዲህ ያንን ምልክት አድርጋ ሌኒ ንግሥት ማስቆፈር ጀመረች ማለት ነው። እንግዲህ መስከረም 17 ቁፋሮ ተጀመረ። መጋቢት አስር ላይ ደግሞ ተገኘ ማለት ነው። በኢትዮጵያ የመስቀል በዓል ደመራ በመደመርና ችቦ በማብራት በአደባባይ ሲከበር በካህናት ዲያቆናትና ምእመናን የተለያዩ መንፈሳዊ ስነ ስርዓቶች በህብረት ይፈጸማሉ። አገራዊ ሃይማኖታዊ ከመሆኑ አኳ አልፎ ዓለም አቀፋዊ ሆኗል። አገራችንም ሰፊ ቦታ ትሰጠዋለች በበልጥ ቤተክርስቲያናችን ባለቤቲቱ ይህንን ሰፊ ቦታ ሰጥታ በታላቅ ጉጉት የሚጠብቀውና የሚያከብረው ባህል መስቀሉ ኢየሱስ ክርስቶስ ለሰው ልጆች ድኅነት ያወጀበትና እስከ ሞቱ የዘለቀ ፍቅሩ የተገለጠበት ነው። መስቀል እንግዲህ የጥል ግድግዳ ነው ያፈረሰ ነው። የጥል ግድግዳ ፍርሶ አፍርሶ የሰዎች ልጆች ከመከራ ወደ ደስታ ካሉበት የጨለማ ዘመን ወደ ደስታ ዘመን እንዲመጡ ይልቁንም በዓለም ሲኖሩ አጋንንትን የሚያስፈሩበት እነሱ የሚመኩበት የማተብ ምልክት ሆኖ የሚኖር ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ እንድንማር አስቀምጧልን የሄደው ትልቁ ነገር ምንድን ነው? መስቀል የፍቅር መሰረት ነው። የእምነቱ አስተምህሮን መሰረት በማድረግ በአንድነትና በፍቅር መተሳሰብ የሰው ልጆች የዘውትር ተግባር ሊሆን እንደሚገባም አባቶች አንስተዋል። እነዚህ የእጽዋት እንጨቶች ተሰባስበው ትልቅ ብርሃን ያስገኛሉ። ጠፍቶ የነበረውን ተሰውሮ የነበረውን መስቀል አስገኝተዋል ምክንያቱ ነው። የሰው ልጅም አንድ ቢሆን በፍቅር አንድ ቢሆን በትዕግስት አንድ ቢሆን በእግዚአብሔር ቃል አንድ ቢሆን በሃይማኖት አንድ ቢሆን በክርስትና ትልቅ ዋጋ እንደሚያገኝ እያሰበ ከስጋዊ ነገር እየራቀ ከመንፈሳዊ ነገር እየቀረበ የሚሄድበት ቢሆን መልካም ነው። መስቀል ደመራ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ኢትዮጵያ በቅርስነት ካስመዘገበቻቸው መንፈሳዊ ሀብቶቿ መካከል የሚገኝ ነው።